በመደመር ደመራ እየተመራን በትጋት እየተቆፍ የቆፈርን የኢትዮጵያን ብልጽግና እናወጣለን አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ለደመራና ለመስቀል በዓልም ባስተላለፉት የእንኳን አደረሳችሁ መልእክታቸው የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን። መስቀሉ የተቀበረበት ቦታ ተራራ ሰርቶ ነበረም። የቀበሩት ሰዎች ከዚህ በኋላ እንደማይወጣ ደምድመው ነበረም። አንዳንድ አማኞችም ተስፋ ቆርጠው ነበር። ጊዜው በረዘመ ቁጥር ቀባሪዎቹ ያሸነፉ መስሏቸው ተደሰቱ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በእንኳን አደረሳችሁ መልእክታቸውም የተቀበረው መስቀልም ታሪክ የሆነ መሰለ። ብርቱ ሰዎች፣ እውነት ፈላጊ ሰዎች፣ አቧራውን የሚገልጡ፣ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣ። እውነትም አይቀበርም ብለዋል። ጊዜው ሲደርስ አቧራውን አንስቶ አሻራውን ያሳያል። ሐሰቱን እንደ ጉማ አትንኖ ሐቁን እንደ አለት አግንኖም ነው የሚያሳያል የኢትዮጵያም እውነት እንደዚሁ ነው። የአውራ ያውራ ዶሮ ጩኸት የፀሐይን መውጣት አያስቀረውም። የሌሊት ወፎች ክንፍ የፀሐይን ንጋት አያግደውም። በዚህም ተባለ በዚያ ፀሐይ ትወጣለች። የኢትዮጵያ እውነት እንደ መስቀል ሁሉ አቧራውን ጥሶ አፈሩን አፋልሶ ቆሻሻውን ደርምሶ ይገለጣል። የወጓት ያዋታል ከላይ ሆነው እንዳያዋት ሁሉ ከታቸው ነውም ይገረሙባታል። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግና የምናወጣለን ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል። በድጋሜ መልካም የደመራና የመስቀል በዓል ይሁን ብለዋል በመልእክታቸው